ሴይ አይ ላቭ ዩ ባላችሁ እንደዚህ ተብላችሁ አይ ላቭ ዩ ተብላችሁ፣ ያስቃል በጣም ሁነት ያስቃል በጣም እንደዚህ አይነት ቪዲዮ እየለቀቀ እንግዲህ አንጮሁም አንቆጣም። የምናወራው እንደዚህ ነው። ፊታችን ኮስተር ኮስተርተር ስናደርግ ምል ነው ምንለው ማለት ነው እንጂ ልጆቻችሁ ላይ አትጮሁ አትማችሁ። ይኸው መሬቱ ላይ የሚሳሉትን እዩት፣ ጉብዝናቸው እዩት፣ ጉብዝናቸውን ጉብዝ ልጅ አምሶ ዲስ አው ውዋው ታያላችሁ እንደዚህ አይነት ጥበብ። ሰላም ጤና ይስጥልኝ። እንዴት ነች ውድ ቤተሰቦቻችን? ይሄንን ታለንትማ ሳላሳያችሁ ባልፍ ማለት ነው እንደው በጣም ነው የሚቆጨኝ። እና አድርጎ እዩት እዩት እንዴት አድርጎ እንደ ዋት ኢስ ዲስ ማይ ላቭ ይሁት ይሁ እንዴት አድርጎ እንደ ሳ አው ዋው ታያላችሁ። እንደዚህ አይነት ጥበብ እንደዚህ አይነት ጥበብ እኔ አይቼ አላውቅም። ይሁ እንዴት እንደሚያምር የሳለው ስዕል ማለት ነው። ቺ በዛ ላይ የከለር ምርጫዎቹን ይሁ አብስትራክት ነው የሰራው ልጅ የእውነት

እና በጣም የሚገርም የሚገርም ስዕል ይኸውላችሁ። ይኸው መሬቱ ላይ የሚሳሉትን ዩት ጉብዝናቸው ዩት ጉብዝናቸውን ጉብዝ ልጅ አም ሶ ፕራውድ ኦፍ ዩ ማይ ላቭ ያ ብራቮ፣ ዋው! የልጅ ታለንት በቃ እንዴት እንደወደድኩት በቃ እኔማ አሁን እሸቱ ምን ድንቅ ልጆች ፈልጋለሁ እያላል ነበር። እንደውም እሸቱ ፈልጋለው ሲል የነበረው ከአምስት ዓመት በታች የኔ ልጆች ደግሞ ገና ሁለት ዓመታቸው ነው። በሁለት ዓመታቸው ደግሞ ቁጭ ብለው ማለት ነው ይሄንን የመሰለ ስዕል ይስላሉ። ይሄንን የመሰለ ስዕል የሳለ ልጅ በሁለት ዓመቱ አይታችሁ ታውቃላችሁ? በጣም የሚገርም ታለንት ነው። ልጆቼን በቃ እሸቱ ኮሜዲያን እሸቱ ጋር ይዣቸው ለመሄድ ወስኛለሁ ማለት ነው። እና ቪዲዮን ከወደዳችሁት እንግዲህ ላይክ፣ ሼር ማድረግ አትርሱ። ይሄ የመንታዎቹ ቻናል ነው። ባይ ዘ ወይ የኔ ቻናል አይደለም የልጆቼ ቻናል ነው እና ሁሉ ነገሩ የነሱ ነው እና አበረታቷቸው፣ ለእኔ ሳይሆን ለእነሱ ስትሉ ማለት ነው፣ ለመንታዎቹ ስትሉ ሁሉ ነገሩ የእነሱ ነው እውነት ለመናገር እና በሁለት አመታቸው ዩቲዩብ የከፈቱ ሕጻን ልጆች እነዚህ ናቸው። በሁለት አመታቸው እንደዚህ አይነት ምርጥ ስዕል የሚስሉ ልጆች አይታችሁ አታውቁ። ስለዚህ አበረታቷቸው፣ ላይክ አድርጉ፣ ኮሜንት ጻፉ፣ ሰብስክራይብ አድርጉ እና በጣም

ላችሁ እንደዚህ ተብላችሁ ተብላችሁ ያስቃል። በጣም ነው ያስቃል። በጣም እንደዚህ ዓይነት ቪዲዮ እየለቀቅላቸው አለማድረጋቸው ሰብስክራይብ። እውነት ነው እውነት ነው። በጣም ነው የሚያስቀው በጣም ነው የሚገርመው እና ሰብስክራይብ እያደረጋችሁ ቤተሰብ ሰብስክራይብ እያደረጋችሁ እና በጣም በቃ ወስኛል። በቃ በሳቅ አፈረሳችሁ። ያስቃል በጣም ያስቃል፣ በጣም ነው የሚያስቀው። ኤሌፋንታችንም እያለች ነው። ሰብስክራይብ አድርጉ እና ቤተሰብ፣ የእውነት ይህንን ታለንት አለማድነቅ አይቻልም እና በቃ እኛ አይስ ዌር ኢዝ አይስ እና ይሄንን ታለንት አለማድነቅ አለማበረታታት በጣም ንፉግነት ነው የሚሆነው። ቆይ ማይላ፣ ሌትስ ፊኒሽ ዌይት ዌይት። ኦኬ ዌን ዊ ፊኒሽ

ዋጋችሁ ቤተሰብ እንግዲህ አበረታቱን፣ ይውላችሁ እንደዚህ አድርገው በዚህ እድሜያቸው እንደዚህ አድርገው ስለው እንደዚህ አርገው በሬቱንም አበላሽተው እንደዚህ አድርገው እንግዲህ ቆንጆ አርገው ስለው ጨርሰዋሉ። አዳዲስ ቪዲዮዎች የመንታዎቹን ኦኬ ኦኬ፣ እኛ እንግዲህ አንጮሁም አንቆጣም። የምናወራው እንደዚህ ነው። ፊታችን ኮስተር ኮስተርተር ስናረግ መልስ ነው የምንለው ማለት ነው እንጂ ልጆቻችሁ ላይ አትጮሁ አትማቱ ብላችሁ ኮስተር ኮስተርተር ስትሉ አደብ ይይዛሉ ማለት ነው እንጂ የምን ልጅ ላይ መጮ ነው መጮ አያስፈልግም እያላችሁ ገጸ እና ቤተሰቦቼ እውነት ለመናገር አሳድጉላቸው ቻናላቸውን ዩቲዩብ ቻናላቸውን አሳድጉላቸው ምንም አይከፈልበትም አይደለ እንዴ እያላችሁ አቤት ያ እና ወይ ሐሳቤ ሁሉ ተበታተነ። ታውቃላችሁ ይህንን ይመስላል እና እንግዲህ ሐሳቤ እውነት ለመናገር እሸቱ ጋር ልወስዳቸው እያሰብኩኝ ነው። እንዳልኳችሁ ማለት ነው። ለምንድን ይሄ እንደዚህ የመሰለ ታለንት እኔ ይዤ ቤት ውስጥ ቁጭ አርጌ ልጆቼን አላስቀምጣቸውም። ለምን? ብዙ ሰው ማየት አለበት ይሄን ታለንታቸው እና ያንን ደግሞ ለማድረግ ያው የእናንተ እርዳታ በጣም ነው የሚያስፈልገን። እናንተ ደግሞ ኮሜንት አርጉ፣ ሰብስክራይብ ያላደርጋችሁ ሰብስክራይብ አርጉ፣ ሼር አርጉልን ያው እይታችንም ታውቃላችሁ እንዴት እንደወደቀ እና ቪዲዮችንን እስከ መጨረሻ እዩት። አበረታቱን። እስካሁን ደግሞ እያበረታታችሁ ያላችሁ ሁላችሁም ኮሜንት እያረጋችሁ፣ ላይክ እያረጋችሁልን የምትደግፉን የምታበረታቱን ደግሞ ውድ ቤተሰቦቻችን ከጎናችን ያልተለያችሁ በጣም ነው የምንወዳችሁ። በጣም ነው የምናመሰግነው። ጋይስ ካኒሴ ባባይ። ባይ ባይ።